ወሰማኒ ቃለ ስለቴ፣ የልመናየን ድምፅ ሰምቶኛል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለም ላይ የምትኖሩ ኦርቶዶክሳውያን እግዚአብሔር ልጆች ሰላም፣ እግዚአብሔር ይዛላችሁ። ጥቅምት ስድስት ቀን ሐና እመ ሳሙኤል ያረፈችበት የዕረፍት በዓሏ ነው እንግዲህ ይታሰባል። በአንደኛ ሳሙኤል ምዕራፍ አንድ ላይ የምናገኘው ኃይለ ቃል እንዲህ ይላል። በተራራማው በኤፍሬም ሀገር ከአርማቴም ሱፊም የሆነ ስሙ ሕልቃና የተባለ ኤፍሬማዊ ሰው ነበረ። እርሱም የኢያሬምኤል ልጅ የኢልዮ ልጅ የቶሄ ልጅ የናሲብ ልጅ ነበረ። ሁለት ሚስቶችም ነበሩት። የአንዲቱ ስም ሐና፣ የሁለተኛይቱ ስም ፍናና ነበረ ለፍናናም ልጆች ነበሯት፣ ለሐና ግን ልጅ አልነበራትም ብሎ ታሪክ ይጀምራል። ሐና ማለት ምን የተጸጋ ማለት ነው። ጸጋን የተመላች ይልቁንም ደግሞ እግዚአብሔርን የምታከብርና እግዚአብሔር የምትወድ ለእግዚአብሔር ቦታ ያላትና ለአምልኮተ እግዚአብሔር ቦታ የምትሰጥ ሴት እንደሆነች ታሪኳ ይናገራል። ነገር ግን ፍናና የምትባለ ጓደኛዋ ልጅ አግኝታ እሷ ልጅ አልነበራትም ይልና ህልቃና የሚሰዋበት ቀን በደረሰ ጊዜ ለሚስቱ ለፍዳና ለወንዶችና ለሴቶች ልጆቿ ሁሉ እድል ፈንታቸውን ሰጣቸው እያለ ሐናንም ይወድ ነበርና ለሐና ሁለት እጥፍ እድል ፈንታ ሰጣት ይላል። ለወለደችው ከልጆቿ ጋር እድል ፈንታቸውን ቢሰጣቸው ሐና ባትወልድም በጣም ይወዳት ስለነበረ እጥፍ ሰጣት ይላል። እግዚአብሔርም ማህፀኗን ዘግቶ ነበርና ጣውንቷ ታስቆጣት ታበሳጫት ነበረ፣ ይላል። ሐና ባለመውለዷ ምክንያት ጓደኛዋ ወልዳ በልጆቿ ትጽናና ስለነበረ ሐናን ታናድዳት ነበረ ታበሳጫት ነበረ። ለምን ከተባለ ሐና ብትወልድም ባትወልድም በህልቃና ዘንድ ፍቅር ነበራት፣ ተወዳጅነት ነበራት። አዎ። ምክንያቱም ፍቅር የሚጀምረው ከውስጥ ነው። ከውስጥ ያለ ፍቅር ደግሞ በልጅ ልጅ በማግኘትም ልጅ ባለማግኘትም ሊወጣ አይችልም። ልጅ የእግዚአብሔር ስጦታ ነው፣ በእርግጥ ነው። ነገር ግን ደግሞ እግዚአብሔር ይሰጣል፣ ሰጭ ነው። እግዚአብሔር ቢሰጥም ባይሰጥም ግን እነሆ ባል ለሚስቱ ሊያደርግ የሚገባው ፍቅር ዘላለማዊ መሆን አለበት። ሚስት ለባሏ የምታደርገው ፍቅር ዘላለማዊ መሆን አለበት። ምናልባት በልጅ የሚመጣ ፍቅር አለ። እንደገና በልጅ ደግሞ የሚቀር ነገር ሊኖር ይችላል። ይሄ እንደ ስጋ ነው። እንደ ሃይማኖት ግን የመጀመሪያ ባልና ሚስት ናቸው። አዎ ልጆች አይደለም አስቀድመው የሚመጡት፣ የምትመጣ ሚስት ናት፣ የሚመጣ ባል ነው። ስለዚህ ልጅ በመወለዱም ባለመወለዱም የሚቀንስ ፍቅር ሊኖር አይገባም። ልጆች ፍቅር ናቸው። ልጆች ስጦታዎች ናቸው። የልጆች የራሳቸው ስጦታነትና ፍቅር አለ። ነገር ግን የባልና ሚስት ፍቅር ግን ሊቀንስ አይገባውም፣ እየጨመረ ሊሄድ እንጂ የሚለውን ይተረጉማል። እንደውም ለወለደች ሚስት ከሚሰጥ ፍቅር ይልቅ ላልወለደችው የበለጠ ፍቅር መሰጠት አለበት ይላል። ለምን ከተባለ ሁለት አይነት ጉዳት መጎዳት የለባትም። አንደኛ አልወለደችም፣ ሁለተኛ ደግሞ በባሏ ዘንድ ደግሞ ፍቅር ከሌላት ልትጎዳ ስለምትችል። አዎ እግዚአብሔር ይሰጣል እግዚአብሔር ደግሞ ያዘገያል ብሎ ፍቅርን ጨምሮ መሄድ እንደሚገባ ቅዱሳት መጻሕፍት በተለያየ መልኩ ይገልጣሉ ማለት ነው እና እግዚአብሔርም ማኅፀኗን ዘግቶ ነበርና ጣውንቷ ታስቆጣት፣ ታበሳጫት ነበር። በየዓመቱም እንዲህ ባደረገ ጊዜ እርሷም ወደ እግዚአብሔር በምትወጣበት ጊዜ ታበሳጫት ነበር። ሐናም ታለቅስ ነበር፣ አንዳችም አትቀምስም ነበር ይላል። አያችሁ፣ ሰው ሰውን ሲጎዳው መበሳጨት ብቻ አይደለም፣ ምግብ አለመብላትም ሊመጣ ይችላል። የሰውነት ለውጥ ሊመጣ ይችላል። ብስጭት ሊመጣ ይችላል። ቁጣ ሊመጣ ይችላል። መናደር ሊመጣ ይችላል። ሰው የሰውን አዎ፣ አይምሮ መጠበቅ እንዳለበት መጽሐፍ ቅዱስ ይናገራል። አዎ፣ ታበሳጫት ነበረ ብሎ ማበሳጨት ባህሪዋ ሆኖ ታበሳጫት ነበረ። ባሏም ኤልቃና ሐና ወይ ለምን ታለቅሻለሽ? ለምንስ አትቀምሽም? ለምንስ ልብሽ ያዝንብሻል? እኔስ ከአስር ልጆች አልሻልምን አላት። ይሄ ነው እንግዲህ አዎ አስር ልጅ ከምትወልጂ እኔ አልበልጥም ወይ? እነሱ የሚመጡት በእኛ ነው። እኛ ከሌለ እነሱ አይመጡም። ልጅ ተወልዶ አንቺ ባትኖሪ ለእኔ ምን ያደርግልኛል? ልጅ ተወልዶ እኔ ባልኖር ለአንቺ ምን ያደርግልሻል? ስለዚህ ከአስር ልጅ እኔ አልሻልሽምን? ለምን ትበሳጫለሽ? እያለ እነሆ ያባብላትና ሁልጊዜ ይመክራት እንደነበረ ቅዱስ መጽሐፍ ይናገራል። በሴሎ ከበሉና ከጠጡ በኋላ ሐና ተነሳች። ካህኑም ኤሊ በእግዚአብሔር መቅደስ መቃን አጠገብ በመንበሩ ላይ ተቀምጦ ነበረ ይላል። እርሷም በልቧ ትመረር ነበር፣ በእግዚአብሔር ፊት ጸለየች፣ ጽኑ ልቅሶም አለቀሰች ይላል። የት ቤተ እግዚአብሔር፣ የት ቤተ መቅደስ ይላል። ምን ልታደርግ ልታለቅስ፣ በምን ምክንያት? በሁለት ነገር አንደኛ፣ እግዚአብሔር ወይ ለሷ ብዙ ልጅ ሰጠህ ለእኔ ለምን አንድ ልጅ ነሳይ ብላ እግዚአብሔርን ልትጠይቅ እግዚአብሔር ይሰጣልና፣ እግዚአብሔር የይቅርታ አምላክ ነውና፣ እግዚአብሔር ሰሚ ነውና፣ አዎ እግዚአብሔር ይችላልና ለሱ ልትነግረው ማለት ነው። ሰው ቢነግሩት፣ አዎ ምናልባት፣ አይ እግዚአብሔር እንደው ይርዳሽ ይላል እንጂ ከዚያ ውጭ የለም። የመስጠት አቅምና ክህሎት ያለ ከእግዚአብሔር ዘንድ ስለሆነ አንዱ እግዚአብሔርን ለከጓደኛዬ ለምን አሳነስከኝ ለዛ ብዙ ብሰጣት ለእኔ ለምን አንድ እንዴት አሰጠኝም ጓደኛዬ እንደ በቅሎ ቁመሽ እንደጨደርቀሽ ቀረሽ የምትለኝ እውነት ነውን ብላ ልትነግረው ነው ሄደችው ለማን ለእግዚአብሔር ማለት ለሰው ቢነግሩ ከስድብ ላይ ስድብ ነው የሚጨምረው እግዚአብሔር ደግሞ ስድብን ያርቃልና ወደሱ ሄደችና ማናገር ጀመረች ይላል ለማን ለእግዚአብሔር አንዱ ነው ችግሯን ጉዳቷን ለእግዚአብሔር ልትነግረው ማለት ነው የሄደችው፣ ወደ ቤተ መቅደሱ አንደኛ። ሁለተኛው ደግሞ እግዚአብሔር አዎ፣ በጓደኛዋ ላይ የመጣባት ነቀፌታ እንዲያነሳላት፣ አዎ። እርሷም በልቧ ትመረር ነበር፤ በእግዚአብሔር ፊት ጸለየች፣ ጽኑ ልቅሶም አለቀሰች። እርሷም አቤቱ የሠራዊት ጌታ ሆይ የባሪያህን መዋረድ ተመልክተህ ብታስበኝ፣ እኔንም ባትረሳ፣ ለባሪያህም ወንድ ልጅ ብትሰጠኝ፣ ዕድሜውን ሁሉ ለእግዚአብሔር እሰጠዋለሁ፣ ምላጭም በራሱ ላይ አይደርስም ብላ ስለ ተሳለች ይላል። ወንድ ልጅ ብትሰጠኝ ላንተ እሰጥሃለሁ፣ ሴትም ብትሰጠኝ ላንተ እሰጥሃለሁ። ጸሎቷንም በእግዚአብሔር ፊት በበዛ ጊዜ ኤሊ አፏን ይመለከት ነበረ፣ ይላል። እሷ እያለቀሰች ነው። እሷ እያነባች ነው። አዎ እግዚአብሔር እንዲሰጣት ጠይቃለች። ነቀፌታዋንም እንዲያስወግድላት እግዚአብሔርን ጠይቃለች። ሐናም በልቧ ትናገር ነበር፣ ድምጿም ሳይሰማ ከንፈሯ ታንቀሳቀስ ነበረ። አዎ ከንፈሯን እያንቀሳቀሰ ትጸልይ ነበረ። ኤሊም እንደሰከረች ቆጠራት ይላል። ምክንያቱም በጣም እንደ ጅረት ውሃ ነዋ፣ ይፈሳል፣ ድምፁ አይሰማም። ነገር ግን ደግሞ ትናገራለች፣ ታለቅሳለች፣ ታነባለች። በዚህን ጊዜ ይህች በጠዋቱ ጠጥታ የሰከረ ሴት ናት፣ እንዲህ ብሎ እንደ ሰካራም ቆጠራት ይለናል። በኋላ ቆጥሮም ብቻ ዝም አላለም። ኤሊም ስካርሽ እስከ መቼ ነው? የወይን ጠጅሽን ከአንቺ አርቂው አለና ተናገራት ይላል። ማን ነው ኤሊም? ይሄ ምንድን ነው? ካህን ነው፣ ፕሬዝን ያለው በቤተ መቅደሱ ምን እያለ እያገለገለ የሚያለቅሱትን እንባ ሊያብስ የተሳሉትን ስለታቸውን ወደ እግዚአብሔር ሊያስገባ ሊመክር፣ ሊያጽናና የተቀመጠ አባት ነው። ነገር ግን ይህ እንደ ክረምት ጎርፍ የወርድ የነበረ እንባና ሐዘን ትካዜ በጣም ከመጠን በላይ ስለነበረ ከጉዳቷ የተነሳ እሱ የሰከረች መሰለው። ነገር ግን የሰከረች አይደለችም። ነገር ያሰከራት የሰው ልጆች አዎ ስድብና ይልቁንም ነቀፌታ አስክሯት። የጓደኛዋ ዘለፋና ስድብ ውስጧን አዎ የበደላትና ያሰቃያት ውስጧን እንዲቆሽሽና መጥፎ ነገር እንድታስብ ያደረጋት ያች ሴት ናት። በኋላ ግን ሐናም ጌታዬ ሆይ፣ አይደለም እኔስ ልቧ ያዘነባት ሴት ነኝ። ጠጅና ሌላ የሚያሰክር ነገር አልጠጣሁም፣ ነገር ግን በእግዚአብሔር ፊት ነፍሴን አፈሳለሁ አለች። ሐዘኔና ሐዘኔና ጭንቀቴ ስለበዛ እስካሁን ድረስ ተናግሬአለሁና ባሪያህን እንደ ምናምንት ሴት አትቁጠረኝ ብላ መለሰችለት ይላል። አሁን በዘመኑ ያሉ ሴቶች ቢሆኑ ካህኑ እንዲህ አለኝ ብለው አኩርፎ ነው የሚሄዱት። ይቺ ሴት ግን ለካህኑ ጠጋ አለች። እና ካህኑ ሰው ነው፣ እግዚአብሔር አይደለም። የነገሩትን ነው የሚያውቅ፣ ያልነገሩትን እንዴት ያውቃል? ስለዚህ ሰው መሆኑን አውቃ እንዳልተረዳት ተሰምቷት ሄደችና ሳታኮርፍም ሳትቀየምም አባቴ ሆይ በእኔ ምክንያት እንዳይሰራከሩ፣ አዎ እኔ ቀን የጣለኝ ጊዜ የጎደለብኝም መሰጠት ያገኘው ያለብኝ ነገር ያልተሰጠኝ ጓደኛዬ ብዙ ልጅ ወልዳ እኔ አንድ ልጅ ያጣሁ ውስጤ የተጎዳ በጎረቤቴ በጓደኞች እንዲሁም አብራይ ባለ ሴት ነቀፌታ የተቀመጠብኝ እማትወልድ ማይጸኗ የተዘጋ እየተባልኩ የተሰደብኩ ነ ብላ ስትነግረው፣ አዎ ኤሊም በደህና ሂጂ፣ የእስራኤልም አምላክ የለመንሽውን ልመና ይስጥሽ ብሎ መለሰላት። አያችሁ ይህንን ያመጣው ማን ነው? የእሷ ነው። እሷ ምን አለች? አዎ በእኔ ምክንያት አዎ፣ ያላደረግኩትን እንዳደረኩኝ ያልሆንኩትን ደግሞ ሌላ ስዕል ስራህ አንተ በእኔ ምክንያት እንዳትጎዳ። በዚህ ሁሉ ነገር ስለሌለውበት እኔ የተበሳጨሁ እኔ ያዘንኩ፣ እኔ ያለቀስኩኝ ሴት ልጅ በማጣቴ እንጂ። አዎ፣ በጧት የመጣሁት ምንም ሳልቀምስ ወደ እግዚአብሔር ቤተ መቅደስ ነው ብላ ስትለው፣ ካህኑን አቅጣጫ አስቀየረችው፣ መለሰችው። ይቅርታ አለና እግዚአብሔር ልመናሽን ይስማሽ፣ ስለትሽን ይስማሽ፣ እንባሽን ያብስልሽ አለና በሰላም ሂጂ አላት። እርሷም ባሪያህ በአይን ፊት ሞገስ ላግኝ፣ አለች። ሴቲቱም መንገዷን ሄደች፣ በላችም፣ ፊቷም ከእንግዲህ ወዲያ አዘንተኛ መስሎ አልታይም። ምን ማለት ነው? ከዛ በኋላ ፊቷ አዘንተኛ መስሎ አልታይም። ለምን? እግዚአብሔር በካህኑ ጎብኝቷታልና። እግዚአብሔር ይስማሽ፣ ተባረኪ፣ ልመናሽን፣ እንባሽን እግዚአብሔር አው ያብስልሽ ይስማሽ ብሏታልና፣ ሄደችና ታጠበች ፊቷን፣ ሄደችና በላች፣ ሄደችና ጠጣች፣ ሄደችና ፊቷን ያው መልሳ ከሀዘን አውጥታ በሰላም ተቀመጠች ይላል። ማልዳም ተነስተው በእግዚአብሔር ሰገዱ፣ ተመልሰውም ወደ አርማቴ ወደ ቤት መጡ። ህልቃና ሚስቱን ሐናን አወቃት፣ እግዚአብሔርም አሰባት የማይጸኗም ወራት የመጽነሷም አው የማህፀኗ የመጽነስ ወራት ወይም ደግሞ የመጽነሷ ወራት ካለፈ በኋላ ሐና ወንድ ልጅ ወለደች፣ ወለደች። እርሷም ከእግዚአብሔር ለምኜዋለሁ ስትል ሳሙኤል ብላ ስሙን ጠራችው። ስሙን ሳሙኤል ብላ ጠራችው። ምን ማለት ነው? እግዚአብሔርን ለምንኩት ወሰማ ቃለ ስለት እግዚአብሔርም የልመናዬን ድምፅ ሰማ የልመናይን ድምፅ ሰማ። ስለዚህም ስሙን ሳሙኤል ብየዋለሁ ብላ ጠራች ይሆናል። ሰውየው ህልቃና ከቤተሰቡ ሁሉ ጋር የዓመቱን መሥዋዕትና ስዕለቱን ለእግዚአብሔር ያቀርብ ዘንድ ወደ ቤተ መቅደስ ወጣ ይናል። አየው ሐና ግን አልወጣችም። ባሏንም ህፃኑ ጡት እስኪተው ድረስ እቀመጣለሁ፣ ከዚያም በኋላ በእግዚአብሔር ፊት ይታይ ዘንድ በዚያም ለዘላለም ይሆን ዘንድ አመጣዋለሁ። አንተ ግን በዓመት ወደ እግዚአብሔር ቤት የምትወስደውን ይዘክድና ተባርከህ እግዚአብሔርን አመስግነን አለችው። ባሏም ህልቃና በአይንሽ ደስ ያሰኘሽን አድርጊ ጡትም እስኪተው ድረስ ተቀመጭ ብቻ እግዚአብሔር ቃሉን ያጽና አላት። ሴቲቱም ልጇን እያጠባች ጡት እስኪተው ድረስ በቤቷ ተቀመጠች። ጡትም በተወ ጊዜ ከእርሷ ጋር እርሱንና አንድ የሦስት ዓመት ወይፈን፣ አንድ የኤፍ መስፈሪያ ዱቄት፣ አንድ አቆማዳ የወይን ጠጅ ይዛ ወደ ሲሎ ወደ እግዚአብሔር ቤት አመጣችው ይላል። መዝሙር 66 ላይ ምን ይላል? ረጉ ቤተ ከምስለ መባዬ ወደ ቤትህ ከመባ ከስለቴ ጋር እገባለሁኝ። በመከራዬ ጊዜ የተሳልኩትን ስለቴንም እመልሳለሁ። ዋለርባ አምላክ ዳዊት። ስለዚህ እርሷም አለች፣ ጌታ ሆይ፣ በያው ነፍስህ እምላለሁ። ጌታ ሆይ ወደ እግዚአብሔር ለመጸለይ በዚህ በአንተ ዘንድ ቆማ የነበረች ሴት እኔ ነኝ። ስለዚህ ሕፃን ጸለይሁ። እግዚአብሔርም የለመንሁትን ልመናየን ሰጥቶኛል። እኔም ደግሞ ለእግዚአብሔር ሰጥቼዋለሁ። እድሜውን ሁሉ ለእግዚአብሔር የተሰጠ ይሆናል ብላ ለእግዚአብሔር መጀመሪያ ለሰጣት አምላክ ነገረችው። ከዚያ ሁለተኛ ደግሞ እግዚአብሔር ይስማሽ ላላት ለኤሊ ለካህኑ ሄደችና የስለት ልጅ እንደሆነ እግዚአብሔር እንደሰማት እሷም ደግሞ ወንድም ቢሆን ሴት ለእግዚአብሔር እሰጥ አለው ብላ የተሳለችው ስለት እንደሆነ ለኤሊ ስትነግረው፣ ኤሊም እንኳን እግዚአብሔር ሰማሽ ብሎ ልጇን ተቀበላት ባለቤቷ የወሰደውን ከአስራቱ ከበኩራቱ ከቀዳባያቱ ተቀብሎ አዎ ባረከ። እሷ ደግሞ ልጇን ወንድ ልጇን ወስዳ ስትሰጠው ተቀበላት። ሐናም ስትጸልይ እንዲህ አለች፦ ጸና ልቤ በእግዚአብሔር ልቤ በእግዚአብሔር ጸና፣ ቀንዴም በእግዚአብሔር ከፍ ከፍ አለ። አፌ በጠላቶች ላይ ተከፈተ፣ በማዳንህ ደስ ብሎኛል። እንደ እግዚአብሔር ቅዱስ የለምና እንደ አምላካችንም ጻድቅ የለምና ከአንተ በቀር ቅዱስ የለም አምላክ ሆይ፣ አተታበዩ በኩራትም አትናገሩ፣ እግዚአብሔር አዋቂ ነውና እግዚአብሔርም ስራን የሚመዝን ነውና፣ ካፋችሁ የኩራት ነገር አይውጣ። የኃያላንን ቀስት ሰብሯል፣ ደካሞችንም በኃይል አዎ ታጥቀዋል። ደካሞችንም በኃይል ታጥቀዋል። ጠግበው የነበሩ እንጀራቱ፣ ተርበው የነበሩ ከራብ አርፈዋል። መካኒቱ ሰባት ወልዳለችና ብዙም የወለደችው ደክማለች ይላል ሀና መጀመሪያ ሳሙኤልን ወለደች እስመ መካን ወለደት ሰባተ ሳሙኤልን ከወለደች በኋላ እንደገና አምስት ልጆችን ወልዳለች ሳሙኤል በቤተ ክህነቱ ሆኖ ቤተ መንግስትንና ቤተ ክህነትን አንድ አድርጎ ስለመራ እንደ ሁለት ልጅ ተቆጥሮ ከአምስቱ ሳሙኤል እንደ ሁለት ተቆጥሮ ሰባት መካኗ ሐና ሰባት ወለደች የተባለው ሳሙኤል እንደ ሁለት ልጅ ሆኖ ነው ማለት ነው። ቤተ ክህነትና ቤተ መንግስትን ይዞ ያስተዳደረ ስለሆነ እንደ ሁለት ልጅ ተቆጠረላት ይላል። ክብርና ምስጋና ለመድኃኒዓለም ይሁን። ኃያላንን ቀስት ሰብሯል ደካሞችንም በኃይል አስታጥቋል። ጠግበው የነበሩ እንጀራ አጡ፣ ተርበው የነበሩ ከራብ አርፈዋል። መካኒቱ ሰባት ወልዳለችና ብዙም የወለደችው ደክማለች። እግዚአብሔር ይገላል ያድናልም፣ ወደ ሲወል ያወርዳል ያወጣል። እግዚአብሔር ድሃ ያደርጋል ባለጠጋም ያደርጋል፣ ያዋርዳል ደግሞም ከፍከፍ ያደርጋል። ከህዝቡ መኳንንት ጋር ያስቀመጣቸው ዘድ የክብርንም ዙፋን ያወርሳቸው ዘንድ ችግረኛውን ከመሬት ያነሳል፣ ምስኪኑንም ከጉድፍ ያስነሳል። የምድር መሰረቶች የእግዚአብሔር ናቸውና በእነርሱ ላይም ዓለምን አደረገ። እርሱ የቅዱሳኑን እግር ይጠብቃል፣ ኃጥአን ግን ዝም ብለው በጨለማ ይቀመጣሉ። ሰው በኃይሉ አይበረታምና ከእግዚአብሔር ጋር የሚጣሉ ይደቃሉ። በሰማይም ያን ጎደጉድባቸዋል። እግዚአብሔር እስከ ምድር ዳርቻ ይፈርዳል፣ ለንጉሱም ኃይል ይሰጣል፣ የመሲሁንም ቀንድ ከፍ ከፍ ያደርጋል። ህልቃናም ወደ ቤቱ ወረደ ወይም ወደ አርማት ሄደ። ብላቴናውም በካህኑ በኤሊፊት እግዚአብሔርን ያገለግል ነበረ ብሎ ታሪኳን ይጨርሳል። እሷ ግን ጥቅምት አዎ አስራ ሰባት ቀን ተወልዳ አምስት ልጆችን ወልዳ ሳሙኤልን ደግሞ ስድስተኛ ሳሙኤል እንደ ሁለት ተቆጥሮ በአጠቃላይ ሰባት ልጆችን ወልዳ ጥቅምት ስድስት ቀን እረፍቷ ነውና እና የዚህ ታላቅ እናት በረከቷ እንዲያድርብን የእግዚአብሔር መልካም መልካም ፈቃድ ይሁንልን ገብረ መስቀል ሚዲያ ነው ሰብስክራይብ ላይክ ሸር አድርጉ ቤተሰብ ሁኑ እንማማር ሰላም እግዚአብሔር ከሁላችን ጋር ይሁን